ሰላም አለይኩም ወረህመቱላሂ ወበረካቱሁ ዲና የተከበራችሁ ቻናል ቤተሰብ፣ እንድናችሁ ጋር አንቺ ወይከኔ ጋውል ሰላም ነው። አልሐምዱሊላህ ቦረና መካነ ሰላም ማን የሚባለው ገበያው ታያችኋለ። ቆሮ ቆሮ በቆርቆሮ ማሻአላህ፣ ተወርቀለ ፏ ብሎ አምሮ፣ አያችሁት። የመኖሪያ ቤት ቆይ ይመስለው። ዛሬ ቅዳሜ ነው፣ በዛ ላይ ድምቅ ድምቅ ምቅ ብሏል እላችኋለሁ። ዛሬ ደግሞ ከአንድ ወበረ ይይቶ በረኛ ይሰበረና ይሰበረኛል ነው መገኛው ፍቲ እንደምት መከቱ ይው ወይ ባይ ቶብ ትባላለች። ሼር ላይክ ሰብስክራይብ አድርጉላት አበረታቷት መስራት ትፈልጋለች። መቼ ያው መቼም ያው ከስደት ይሻላል የሚለው ማለት ነው እና አበረታቷ ትላችኋለሁ ውዶችዬ። እኔም ደግሞ ላይክ ሸር ሰብስክራይብ አድርጉልኝ አልተበዘዘው መዲያሚ ቢል ለመጣ ነው። እናንተ እንደሆናቸው አጭ አላሳደጋችሁኝም። አሬ እኔ ወደችሁ እያሳደጋችሁኝ ነው። እናንተ ባትኖሩ ማና ማን ይዞሽ ጠንክሪ ስሪ ላይ ነበር። ዝሮ ዝሮ ጓደኛ አግኝቻለሁኝ። እንግዲህ አላህ ጋር እንሰራለን። ጥሩ ጥሩ ቪዲዮዎችን እናቀርብላችኋለን ማለት ነው። ላይክ ሻር፣ ሰብስክራይብ አድርጓት። ሊንኩን ደግሞ አስቀምጥላችኋለሁ። ሻር አድርጓለሁኝ እየገባችሁ እዩላት። ገና አዲስ ከፍታ ነው ማለት ነው። ገበያውም ይሄን ይመስላል። አንቺም እንዲያውም ቀርጪ ብሎ ደግሞ አንዱ በጥፍ እንዲያለጥሽ እኔ የለሁበትም ሰምተሽኛል። ነው እና ይሄን ይመስላል ገበያው አምሮበታል። ቆርቆሮ ቆርቆሮ አሁን ይሄን ቀርፅ ይመስላል አለው። ግን ስታይ እስኪ አያያዝየን እጭ ምን ነው እሞ ልንገራችሁ ማለ ስልክ ማይመስዬ ነው እ ቪዲዮን ቀረጸ። ልንገራችሁ ማለት እንደዚህ የማወራ ምናምን መስዬ አሳምሬ እንደዚህ ያዝ አድርጌ ነው። እሷ እኮ ይፋ እንዴት አጉናለች፣ እንዴት ታቀርባለች እና አልተነቃባትም ነበር ማለት እና ይሄ ደግሞ ፎቅ ነው፣ ሁለተኛ ፎቅ ነው ምኑ ቁመቱ እና ተቀረበ ያቃጥላቸዋል። ሞኝ ነሽ ፀሐይ ፀሐይ ነው ቀላል አሃ፣ ቅርብ ከሆነ ኮርኒቶ የለውምን ያቃጥላቸዋል ፀሐዩ። እስኪ ሙሉ ለሙሉ በጣም ነው የሚያምረው፣ ግን ወላላል በዛ ላይ የሽንኩርት መጋዘን የበቆሎ የእህል ምናምን መጋዘን እየ ብቻ አላቸው። ይችን ቦታ ለማገኘት ስንት ብር መሰራችሁ የሚፈጀባቸው እያንዳንዱ ሁለት ሺህ አምስት መቶ ብር ነጋዴ ፍቃድ አለው ማለት ነው ፍቃድ የሌለው እንትን ማለት አይችልም አላችኋለሁ እና ሁላችሁም እየገባችሁ ላይክ ሸር እንታደርጓት አበረታቷት እኔ ሚዲያን ቤት መሄድ አልፈልግም የሀገሬ ልጆች ያሳድጉኝ ብላለች እንግዲህ እርግጠኛ እንደማታሳፍሩንም አምንባችኋለሁ ማለት ነው እሺ ሸራ አድርጉላት ሊንክዋን አስቀምጥላችኋለሁ በቃ ትዛዝም ካላችሁ እንታዘዛለን። የተለያዩ ነገር እናቀርባለን። ምን ልበላችሁ፣ ብቻ አሁን ጓደኛ ግን ቻለኝ። እንደፈለጋችሁ ነው ቪዲዮ የምንሰራላችሁ። እንዞራለን፣ ምናምን ፏ ያለ ቪዲዮ። እንደዚህ ዝም ብሎ ምን አኩርሴ ምን አኩርሴ አይደለም። ግን ሳስባችሁ ግን እናንተ የምታበረታቱት ፕራንክ ነው፣ ስድብ ነው። ይሄ ቲክቶክ ለቲክቶክ የሚዘል ሰው ነው። ምንድነው ስሙ ደግሞ በቃ ዝም ብሎ ሲጀምር እንደው የማይጠቅም ነገር ላይ ነው። አሁን ብዙዎቻችሁ ሰብስክራይብ ምናምን የምታደርጉት ማለት ምን ችግር አለው እንደዚህ የሚሰሩ ሰዎችን ብታበረታቱ። ሁለተኛ ደግሞ እንደዚህ የሀገሮቻችሁ ልጆች ሲሰሩ አይዟችሁ፣ ጠንክሩ በሏቸው ማለት ነው። ወላሂ ብዙ ልጆች አሁን እንደዚህ ስራ ላይ ያሉት ልጆች ራሱ በጣም እየተዳከሙ ነው። የሀገሮቻችሁን ልጆች ስሩ፣ ጠንክሩ ብትሏቸው ግን፣ ብታበረታቱ ጥሩ ነው እላችኋለ ሁለተኛ ደግሞ አገር ገብተን ምን ስራ የሚሰራ የለም ምናምን የምትሉ ልጆች የሚሰራ ነፋ ለሚሰራ ነው የጠፋው። ሁለተኛ መወጣም ይሄ እንደዚህ ኃይልም ይሄ እንደዚህ ኃይልም እያላችሁ ተስፋ አትቁረጡ፣ ስሩ። ወንድሞቻችሁን የሚሰሩትንም ደግሞ ተጫት ቤት ተቢራ ቤት እያስወጣችሁ ተልክስክስ ቦታ ምናምን ተከራምቡላ ቤት እያስወጣችሁ ስራ ፍጠሩላቸው። ስራ ብፈጥሩላቸው ስራ ይሰራሉ። አሁን ግን የቦረና ሰው ብዙ ወጣት አሁን ወያላ ነው፣ ወያላ መናኸሪያ ወያላ ማስፋልት፣ ወያላ ጫት ቤት ወያላ፣ ወንድም ሰው ወያላ። ከዚህ ከዚህ አሁን ወንድም እህቶቻችሁን ብትታደጉ ጥሩ ነው እላችኋለሁ። ውዶችዬ፣ ወዳችኋለሁ፣ አከብራችኋለሁኝ። በተለይ ደግሞ ላይክ ሼር ስታደርጉኝ ውድድድ ነው የማደርጋችሁ። እላችኋለሁ። ቻው ቻው። ያላ እንዴ አሪፋል ቀረስ ፋይል አስቀረጹኝ